ወደ ሜሬጅ ስታስቢ ሜሬጅ ላይ ከሜሬጅ በፊት ታገዱ ሰው ጋር አብረሽ መተኛት አለብሽ ወይስ የለብሽም? ከሜሬጅ በኋላ ነው ሀብት ማድረግ ያለበት እሱ እኔ እና የዛ ከእዚህ ጋር የተለያየ ሀሳብ ነው ያለ እኔ መሆን አለበት እኔ አልነግርሽም፣ ማን እንደዚህ ያስባል ብዬ ምረጪ የትኛው ነው የሚሻለው አለበት ብዬ አስባለሁ። ከጋብቻ በፊት እኔ ማስበው አይዛክ ኖ ኖ ሴክስ ቢፎር ሜሪጅ የሚለው ያው በሃይማኖት ምናምን አይቻልም የተከለከለ ነው፣ ግን ግን ጥሩ ትዳር እንዲወጣልህ ከጋብቻ በፊት ማድረግ አለብ ባይ ዘ ወይ፣ እንዴት ነው ለምሳሌ ምግብ እንደ ማጣፈጫ ማጣፈጫ ቅመሞች እንጠቀምበት። ለመጀመሪያ ግን መዋደድ ይቀድማል ባይ ነኝ። መዋደድ ይቀድማል። እርሱ አሁን አይዛክን ሁሌ የምነግረው ማለት ነው። አሁን አይዛክን ብዙ ሴቶች ሲያዩት እንዲመልኩን አይተው ወይ ፌመስ መሆኑን ገንዘብ መስራቱን አይተው ያማልላቸዋል። ግን አሁን ከአንድ ሴት ጋር ሪሌሽንሽፕ ሆኖ ሆኖ አይዛክ አሁን ካገባት በኋላ ልክ የመጀመሪያ ቀን አልጋ ላይ ሲወጡ እሷ ልምድ ኖሯል፣ እሱ ደካማ ከሆነ ወይ ቹንቹ በጣም ትንሽ ከሆነ ትፈተዋል። ብዙ ጊዜ የምነግር አይዛክ ለዚህ ነው ሴቶች አይደራደሩም በሴክስ ይየምር ከተዋደድክ ግን እሱ ሁሉ ኖርማል ነው የሆነበት የፈለገው አይሆንም። አንቺ በምን የአንድ ጥያቄ ልጠይቅሽ? በጣም ተዋደድን ናንቺ በጣም በጣም እሺ በጣም ተዋደድን አብረን የፍቅር የማሳለፍን ምናምን አንድ አመት ሁለት አመት ቆየን። ከዛም በኋላ ልንጋባ ዲሳይድ ወደ ማድረግ ይሄ ወደ ፋይናል ዲሲሽኖች ጋር ስንደርስ እኔ በሆነ አደጋ ቆለጤ ተቆረጠ፣ በቃ ምንም ባዶ ሆነ። አታገቢኝም እኮ ሴት እንዳረግብ ከፈቀድክልኝ እኮ አየ አይዛክ፣ ባለፈው ነገር ነው። በቃ አይደለም፣ ጥያቄውን አስተካክሎ ሱሚ፣ አንድ ነገር ልንገርህ። አይዛክ፣ አሁን ለምሳሌ እኔ ፐርሰናል፣ ያጋጠሙኝ ብዙ ሴቶች አሉ። ጠንካራ ሴቶች ባላቸው ወይ በጣም ይወፍራል ወይ በጣም ይታመማል ምናምን፣ ግን አስሎንጋስ ሴክሱ ማድረግ ከቻሉ በአንድ ፖዚሽን ቢሆን ማለት ነው እያልክ ያለሁት። አሁ ለምሳሌ እሱ ተኝቶ ያንን ሴክስ ፕሮቫይድ ማድረግ ከቻለ እየተንከባከበችው ትኖራለች። ጥያቄያችን ሊሆን የሚገባው ከገባሹ በኋላ ጉዳት ደርሱበት ወይ ከህይወትሽ ፍጻሜ ሴክስ ማድረግ ባትች ከዛ ሰው ይቅ በቃ ይሄ ሴክስ እንትኑ ጠፍቷል፣ በቃ ተቆርጧል፣ ወይ ደግሞ የለም አብረሽው እየተንከባከብሽው ትቆያለሽ። ልጁ ሰውየው ራሱ እንደዛ ቆየ አብረሽኝ ካለ በጣም ራስ ወዳድ ነው። እኔ አሁን እንደዛ ታምሜ ከኔ ጋር ግዴታ መቆየት አለብሽ ካልኩሽ በጣም ራስ ወዳድ ነው። ትፈቅድላታለህ ወይስ ትፈታታለህ? ሌላ ወንድ ጋር ሂዳ እንድትመጣ ትፈቅድላታለህ ወይስ ትፈታታለህ? ትፈታታለህ። ስለዚህ አንተ በቃ ሲንግል ሆነህ መኖር ነው ያለብህ ማለት ነው ወይ? በመፈታት አይዛክ፣ አንደኛ በግድ እኔ ጋር ኑሪ ካልኩት እና የልጅ ነው የሚሆነው እኔ አባቱ አደለው። በየቀኑ እያበላችኝ እያጠጣችኝ ብትንከባከበኝ ደስ ይለኛል እኮ ግን ለእሷ ማለት ነው ለእሷ ደስታ የምጨነቅ ከሆነ አይዛክ፣ እንዴት ልበል ሴክስ ማለት ለሰው ልጆች ሰው ልጆች ብዙ ሰው የተደፈረች ሴት ካልሆነች በስተቀር ሴክስ ማለት መዝናኛ ነው። ታብታብ እያልካ እሱን ቃል ሲደጋግመው ሪስክ ያደጋለይ አጣም ነጣም ደህየም ብር ኖረውም አልኖረውም ያ ነገር መዝናኛው ነው። ስለዚህ አንድን ሴት አገባዋት ብዬ እኔ እኩል አልሞት እችላለሁ። ዊልቸር ላይ ሆኜ ሰላሳ ዓመት ሙሉ እሷ እየተንከባከበች ያንን ደስታ እሷ አታገኝም ማለት በጣም በጣም በጣም ከባድ ውሳኔ ነው። በዚህ ግን ሊሆን እንደሚሰራ አላውቅም። ግን ኦነስትሊ ላይክ አንድን ሰው እኮ ስታገባም ሆኖ በቃ ቲል ዴይዝ ዶዋዛ አፓርት ምናምን ብለህ ነው የምታገባው፣ አይደለም ሶ ሚስቴንስ ብዬሽ መርጬ እስካገባሁ ድረስ እግዚአብሔር ያድርገው እንደዚህ አይነት ከተከሰተ አንፎርቹኔት ሲቹዌሽን ተተከሰተ አብሬያት እንትን እንኳን ማድረግ ባንድ እማ አስሎንግ ጋስ እሷ እማ ሴት ሆና ማድረግ እስከቻለች። ሴት ስትሆን ማድረግ አያቅታትም መቼ መደሰት አይቀርም። ያንን እስካረክ ድረስ ችግር፣ ወደ ወንድ ግን ሲሆን ይቀየራል። አሁን ሴት ልጅ እንዴት ልበልህ፣ እሷ አእምሮ እስከፈቀደ ድረስ መቼም ድፍና አይሆንም። እግሯ ማስገባት አይቀርም። አስገብተህ ትሸከሽካለህ። ለወንድ ችግር የለውም፣ ስሜት ትጨርሳለህ። የምሬ ነው የምልህ። ወይ ደግሞ ሰሎሞን፣ እግዚአብሔር ያርገው ፓራላይዝድ ከሆነች ምናምን ይመችሃል? አይ መመቸት አይደለም ግን፣ እሷ በአእምሮ ዝግጁ ከሆነች እና ሌላ ሴት ጋር እንዳልቅ የፈለገች ሌላሰውእጅችት ከማድረግ ወይ ደግሞ እኔ እውነት ለመናገር የምፈታው አይመስለኝም። እንደኔ ሀሳብ የምፈታው አይመስለኝም በጣም